መርፌና ኪኒን ታዞለታል መርፌውንና ኪኒንን ያው በአግባብ እኮ ወሰደ ይሻለዋል ብዬ አምናለሁ እሷም ያው እስኪሻለው ድረስ በቪዲዮ መምጣት እንደማይችሉ ነግራናለች እስኪሻለው ድረስ ያው ትንሽ ማገገም ስላለበት። ሰው ሲታመም ያው ያገምግም ይለ እቺን ትንሽ ቀን የሚመጡ አይመስለኝም። እናንተም ባያላችሁበት የሀገሬ ልጆች፣ የሰው ጭንቀት የሚያስጨንቃችሁ፣ የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች አይዟችሁ ጸልዩለት እንጂ አትጨነቁ። ስለዚህ ጸሎት ብቻ ነው የሚያስፈልገው። ከእናንተ ውድና የተከበራችሁ የጨረቃ ፋሚሊ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ እኔ ጋር ሁሉ ሰላም ቤተሰቦች እንደምታውቁት ያው ብሩኬ ታሟል። ትንሽ አመም አድርጎታል እና ሆስፒታልም ሄዶ ነበረ። ከሀይሚ ጋር ያለውን ነገር በሙሉ ሀይሚ የምትለውን እንስማት። ቤት ነገሮች ይፈጠራሉ ብዬ አላሰብኩም ነበር። በተለይ ደግሞ እኔ ቤት መጥቱ ብዙ ነገሮችን አሰብኩ ነስ ነግራችሁ፣ ምክንያቱም እኔ ሊሆን ይችላለሁ እንዲ መንስኤው። ባለፈውም እንደዚህ መሬት ላይ ተኝቶ ምናም ለእኔ ብሎ እዚህ መጥቶ ውሃም ደፍቼበት ስለነበረ በእሱ ምክንያት ይሆን እንዲ ምናም ብዬ በጣም ብዙ ነገሮችን አሰብኩኝ። እንግዲህ ቤተሰቦች ሀይሚ በጣም ተሰምቷታል፣ ባደረገችው ነገር ውሃ መላው ላይ ስለደፋች ብሩኪም ታመመ እና ይሄ ነገር ትንሽ እየቆጫት ይመስላል። ነገሮች በሙሉ እግዚአብሔር ለበጎ ነው። ሁሉን ነገር ሲያከናውን እያንዳንዱ ክንውን በምክንያት ስለሆነ በሀይሚና በብሩኪ ያለው ፍቅር ምን ያህል ትልቅ እንደሆነ እግዚአብሔር ሊያሳየም ፈልጎ ሊሆን ይችላል። ታለፈ እንደ ቀላል አሁን መጥቼ እንዳወራሁት አይደለም። ከባድ ነበረ። ግን እግዚአብሔር ይመስገን እና እንዳትጨነቁ፣ ማለት አሳያችኋለሁ አሁን ያለበትን ሁኔታ ቤተሰቦች። ማታ ነበረ ያመመው ብሩኬ ብርድ ብርድ እንደ ጉንፋን አይነት ነገር መሰለኝ እንዳወረርሽኝ በቃ እንዲህ ሀገራችን ውስጥ ሁሉም ሰው በቃ በዙሪያ ያሉ ሰዎች በሙሉ ታመዋል። እኔ ራሱ ሳያቸው የስራ ባልደረቦች ቢሆኑ በቃ ታመዋል። የሆነ ብርድ ብርድ ይለኛል ለሚሉት እና በቃ ጭንቅላት ይሄንም ያመኛል ለሚሉት እና ይሄ ነገር የሆነ ወረርሽኝ ነገር ሳይሆን አይቀርም እና እሱም ይመስለኛል እሱን የያዘው ብዬ ነው ማምነው እና በቅርቡ ውጤቱን ይፋ ያደርጉልናል ብዬ አምናለሁ። እንዳልኳችሁ ነው መድኃኒቱን የሚዋጣውን ከወሰደ በኋላ መርፌ ከሰጡት በኋላ በጣም ደህና ነው እና እንዳትጨናነቁ ስንጠፋ ደግሞ ያው በዛው ልክ ስለምትጨነቁ አሁንም ደግሞ ይህን ስነግራችሁ ያው ብዙ የምትጨነቁ ሰዎች አላችሁና፣ መርፌና ኪኒን ታዞለታል። መርፌውንና ኪኒንን ያው በአግባቡ ከወሰደ ይሻለዋል ብዬ አምናለሁ። እሷም ያው እስኪሻለው ድረስ በቪዲዮ መምጣት እንደማይችሉ ነግራናለች። እስኪሻለው ድረስ ያው ትንሽ ማገገም ስላለበት ሰው ሲታመም ያው ያገምግም የለ እችን ትንሽ ቀን የሚመጡ አይመስለኝም ሳስበው። በደንብ እንዲሻለው ደና እንዲሆን እንግዲህ አልትራሳውንዱ አላቅም፣ የአልትራ ሳውንዱን ውጤትም አላቅም እና እሱም ደግሞ ደና እንደሚሆን ተስፋ አደርጋለሁ። ሁላችሁም በየሃይማኖታችሁ ጸልዩለት ብላለች አይሚ እና ብዙ አትጨነቁ ብላለች። መጨነቅ ብዙ አያስፈልግም። ለእሱ የሚያስፈልገው አሁን ጸሎት ስለሆነ ጸልዩለት። ይሻለዋል በቅርቡ ብዬ አስባለሁ ከእግዚአብሔር ጋር። እችን ሁለት ቀን ከጠፉ እንኳን ምንም መጨነቅ የለባችሁ፣ ምክንያቱም በቃ ጉንፋንም ቢሆን አንድ ሶስት ቀን ያስተኛል። ስለዚህ ያንን ተረድታችሁ እናንተም ሩኪ እስኪሻለው ድረስ እንዲሁም ያልትራሳውንድ ውጤት እጃቸው እስከሚገባ ድረስ መታገስ ያስፈልጋል። እስከዛ ድረስ ያው እኛም በትግስት መጠበቅ አለብን እነሱ እስኪመጡ ድረስ ማለት ነው። በቪዲዮ ሁላችሁም ባላችሁበት በየሃይማኖታችሁ ጸልዩለት ልል እፈልጋለሁ። በዚሁ አጋጣሚ ሁኔታ አሳያችኋለሁ። እና ደግሞ ሰው በሌለበት እንዳትታመሙ እግዚአብሔርን፣ ከባድ ነው። እኔ የተረዳውት ነገር ቢኖር ምን እንደተረዳሁ ታውቃለህ? አሁን እዛ ብትሆንስ ኖሮ ነው ያልኩት። ቤት ብትሆንስ ኖሮ ነው ያልኩት። አስባችሁታል? አንቺን እጠብቅሻለሁ ብሎ እሷ ጋር ባይመጣ ኖሮ የሚሆነውን ነገር አስቡት እስኪ። አስባችሁታል? ባዶ ቤት ውስጥ ያለ ሰው፣ በዚህ ላይ ደግሞ ታማችሁ፣ ይከብዳል። ህይወት በጣም ይከብዳል፣ እውነት ለመናገር እና እግዚአብሔርም በምክንያት ነው ሃይሚ ጋር ያመጣው ብዬ ነው ማምኖኔ። ምክንያቱም ሀይሚ ጋር ባይመጣ ኖሮ ጎዳ ነበረ፣ ቤት ብቻውን ቢሆን ኖሮ። እንኳንም ፈጣሪ ወደ ሀይሚ ጋር አመጣው። በደንብ አድርጋ እንደምትንከባከበው እርግጠኛ ነኝ። ምክንያቱም ከሃይሚ በላይ ቡርኪን ሸገር ውስጥ የሚቀርበው ሰው ይኖራል ብዬ አላምነም። ስለዚህ በደንብ አድርጋ እንደምትንከባከበው። ሙሉ እርግጠኛ ነኝ። ምን ሊፈጠር እንደሚችል አላውቅም። ቤተሰቦች ደስ አይሉን ግን እንዲህ እስኪ እንደ እናት ስትንከባከበው ቤተሰቦች እዚህ ምድር ላይ ለብሩኬ ምርጥ የምትባለው ሴት ሀይሚነች ለኔ ማለት ነው። በቃ እንደ እናትም ሆና እንደ ሚስትም ሆና ተንከባከባለች ብዬ አምናለሁ። ብሩኬ ለሃሚ ሃሚ ለብሩኬ ፈጣሪ የፈጠራቸው። መድኃኒቱ ከባድ ነው ወይኔ ምንድን ነው? ኖርማል ነው ቫክሲኑ ምንም አያመጣም ነው እና እንዳትጨነቁ ያለበት ሁኔታ ለማሳወቅ ያክል ነው። አሁን በጣም ደህና ነው እና ይህንን መድኃኒት እንግዲህ በአግባቡ ይሁንም ግን ያለበትን ሁኔታ እናሳውቃቸዋለን። በእርቅት በዚህ ቢወቻ እንትን ልቧችሁ እንትን ብለን ወይ ማስጨንቀናቸው አልጠፋም። እነግራቸዋለሁ ያለበትን ሁኔታ ለበጎ እንዲሆን። በዚች ሁለት ቀን ውስጥ ከጠፉ ደግሞ ብዙ አትጨነቁ፣ ምክንያቱም አንድ ሰው ሲታመም አንድ ሁለት ቀን መተኛቱ አይቀርም። ይሄ የታወቀ ነገር ስለሆነ እስከሚያገግም የተሰጠውን ክኒን እስከሚጨርስ ድረስ ቢያንስ አንድ ሁለት ቀን ስለሚፈጅ፣ እንዲሁም ከዛ በላይ ስለሚፈጅ እስኪያገግም ድረስ መጠበቅ ስለሚያስፈልግ፣ እናንተም ባያላችሁበት የሀገሬ ልጆች የሰው ጭንቀት የሚያስጨንቃችሁ፣ የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች አይዟችሁ፣ ጸልዩለት እንጂ አትጨነቁ። ስለዚህ ጸሎት ብቻ ነው የሚያስፈልገው። ከእናንተ ሁላችሁም በያላችሁበት ሰላም ሁኑ። በሌላ ቪዲዮ እንገናኛለን፣ ፈጣሪ ካለ ቻው።